እውነት ነው። ይሄ ቁርአን ፍረድ የተባለበት ህግ በመጽሐፍ ቅዱስም ፍረድ ያሉት ለነብያችን ሰለላሁ ዐለይሂ ይቅርታ፣ አይ ይቅርታ፣ ይቅርታ፣ ይቅርታ ሌላ ነገር ለማውራት ሳይሆን ኖርማል ይቅርታ። ከየት ከይቅርታ ጋር ፖይንቱ የነበረው የምንነበረ መሰለ ወንጌል ለክርስቲያኖች ተሰጠ የሚል አምጣ ስለው ሊያመጣ አልቻለም። ስለ ወረቃ አወራ። ወረቃ ነሳራ ነበረ፣ ግን ነሳራ የነበረው ኢቦናይት የሚባል ነበር የነበረው ኢቨን እንኳን አይደለም የሥላሴ አማኝም አልነበረም። አንድ ሁለተኛ ነገር ደግሞ ወረቃ ሲጽፍ የነበረው ሚነል ኢንጂል ነው የሚለው፣ ከወንጌል ፓርት ነው ፓርሻል ነው ሚን የምትለው አርፍ ጀራለች ወንጌል ጻፋ አይደለም የሚለው ከወንጌል ሚነል ሚነል ኢንጂል ብሎ ነው ያስቀመጠው። ሶስተኛ ነገር ደግሞ ሲጽፍ የነበረው ቦናይቶች የሚጠቀሙበት ወንጌል የማቴዎስ ወንጌል የሚባለው በዕብራይስጥ ቋንቋ የተጻፈ ነው። ኢቨን የነ ሉቃስን ወንጌል አይቀበሉም። የማርቆስን ወንጌል አይቀበሉም። የዮሐንስን ወንጌል አይቀበሉም። አንድ ወንጌል ነው የሚል የነበራቸው የነበረው ብዙ ላወራው ነበር ልጁን የፈለኩት የነበረው ማለት ነው። ምናልባት እንደዚህ አጋጣሚ ስገባ ነው ደግሞ ያየሁት፣ ረመዳንን ተከትዬ ስገባ አጋጣሚ ያየሁት እ እንደዚህ እውቀት አለው ብዬ አላምንም። እውቀት ኖሮት አይደለም ግን የሱን አሁን እንዳይወጣ የእሱን ሀሳብ ተቀብለ ነው እውነት። ወረቃም የጻፈው የበፊት ነብያቶችን ወይም የኢሳንም ሆነ የሙሴንም ይሆን የበፊት የመጡትን ነብያቶች ኪታብ የሚያምን ሰው ነው ክርስቲያንም ማለው ማንም ማለው፣ ግን የበፊቶችን ኪታብ የሚያምን ሰው የነበረ ነው። በሙሉ በሙሉ በድፍኑ እንቀበለዋለን። እሱ ወደ ራሱ ይህ መጽሐፍ ቅዱስ ነው የጻፈው ቢልም ወደ ወደ መጨረሻው ስለሆንኩ ነው። እኔ ፖይንቴ እሱ አይደለም አልተረዳኸኝም። አንተም እራስህ አልተረዳኸኝም። ያው ከእሱ ትንሽ የሚሻል ነገር ነው የፈለኩት የነበረው እንዳይወጣ ብዬ ከሆነ እኔ ነሳራ። አዎ ግን አንተ እራስህ አልተረዳኸኝም። እራሱ ነሳራ የሚለው ቃል ማጥቷል። ኡስታዝ ማጥቷል እኮ። አውሩት፣ አውሩት አዎ ተረጋግቶ ማውራት የሚችል ከሆነ አንድ በቃ ተረጋግቶ ማውራት እየሰማ ነበር ከስር ሰምቶን፣ የገባው ሐሳቡን ይቀጥል። ኦኬ አሁን ቃላቱ ላይ ነው። ነሳራ የሚለው ቃል እስቲ ንገረኝ ምንጩ አረብኛውስ? አይ ምንጩ ሳይሆን መረጃዎቹን እያነበብን እናውራለን። ኖ ኖ አረብኛውን ነሳራ የሚለው የአረብኛው ቃል ምን ምን ምን ማለት ነው ትርጉሙ የቃሉ ትርጉም ነገረኝ። እሱን ሁለ 62 ተፍሲሩ መተን ማየት እንችላለን። ኖ ኖ የአረብኛውን ቃል ነው የጠየኩ። ነሳሪዩን አሉ፣ የሁዲዩን እና ሳቢያን የሚባሉ አሉ። ሶስቱ ቃሉ ቃሉ ነው ነሳራ የሚለው ቃል ተፍሲሩ ላይ የሚለው ከናዝሬት ለመምጣቱ ወይ ደግሞ ናዝራውያንን የሚጠቁሙ ግን ክርስቲያኖች ይላል። ስለዚህ ክርስቲያን አይለም። እስኪ አረብኛው ነው አውጣው። ተፍሲር ማን ያልከው? እንሄዳ፣ ወደዛ ከመሄዳችን በፊት ወሂድ፣ ተፍሲር ማን ያልከው? ተፍሲር ማን ያልከው? ቆይ አንዴ፣ አንዴ። የመጀመሪያው የጀመረው እሱ፣ ንቅንቅ የለም አይደለም። ነሳራ የሚለው ቃል ነስራኒ የሚለው ቃል ወይም ነስራኒ የሚለው ቃል የቃሉ ትርጉም ምንድን ነው ያልከኝ? ናዝራዊ ከሚል ወይ ደግሞ ከናዝሬት ስለመምጣቱ የሚያሳይ ነው። ጥሩ በአረብኛ ክርስቲያን ምን ይባላል? ነሳራ ሐዋርያ ሥራ አስራ አንድ ሀያ ስድስት መጽሐፍ ቅዱስ እሱ ጋር ክርስቲያን ማለት በአረብኛ አረብ ክርስቲያኖች ምን ይባላሉ በባይብል

ክርስቲያን የሚለው ክርስቲያኖች እንደዚያ፣ ክርስቲያን ክርስቲያን፣ አረቦች ክርስቲያን አረቦች ምን ይባላሉ በአረብኛ? ቆይ አንዴ ተረጋጋ። መሊክ ቶነን ከፍ ከምታደርግብኝ መረጃውን እንግዲህ የማታዳምት ከሆነ ይኸውልህ፣ እንደዚህ እያሰቃየው ነው። እንትን ብለህ ተስተካከልና ተስተካከል፣ አንዳንድ አንድ አሳይኝ፣ ተስተካክያለሁ በለኝ። እያሰቃየን ትኖራለ ማለት ነው። ተመለስ፣ ከፈለግ ተመለስ። የምታዳምት ከሆነ ትመለሳለህ። ማያቀው ነው እንትን የሚለው በደስ ራስ እንትን የሚለው ማለት ነው። ናግባ ከፈለከ፣ አሁን በደንብ አስተናግዳለሁ። ሊገባው የሚችለው ቋንቋ ማለት ነው። አረ ክርስቲያኖች ምን ይባላሉ? መሊክ ቆይ እስኪ አንተ ጨርስና፣ ከዛ በኋላ አንተ አስረዳኝና፣ አረብ ክርስቲያኖች እራሳቸው ምን ብለው ነው የሚጠሩት? ነሳራ ብለው ነው የሚጠሩት። መሲህ ነው ተብሎ የሚጠሩት። እያወራን ያለ ነው ስለ ኢንጂል ነው እያወራን ያለ ነው። ኢንጂል የክርስቲያን ነው፣ ስለ ክርስቲያን ነው መጀመሪያ። አይ ክርስቲያን ብለን የተባልነው አትዋሽ። እሱ ላይ እንጨርሳን። እኛ እኮ እያወራን ያለ ስለ እሱ ነው መጀመሪያ። አይ መጀመሪያ እንጨርስ። ስለ እሱ እንጨርስና ስለ ወረቃ እንላለን። አሁን ተስው ይሄው አሁን ሀምታ ነው ያልኩት። ጥያቄ ነው የጠየኩህ። ክርስቲያኖች አረብ ክርስቲያኖች በአረብኛ ምን ይባላሉ? እስከፍ አድርጉኝና አላሳያችሁም በመረጃ ምን ይባላሉ? ጥያቄ ነው የጠየከው። ጥያቄ ነው የጠየከው። መረጃ አይደለም ጥያቄ ነው የጠየከው። እኔ መረጃ ስፈልግ ትሰጠኛለህ። ማስረጃ ትሰጠኛለህ መረጃ ስጠይቅህ መረጃ ሳትጠይቅ ታወራኛለህ። ጥያቄን የጠየኩህ ጥያቄውን ባጭሩ መልስልኝ። አረብ ክርስቲያኖች ምን ይባላሉ? እባክህ እባክህ እባክህ ነው፣ እንደዛ አይደለም ባክ ኤንድ ፎርስ ዲያሎግ ነው። ባክ ኤንድ ፎርስ ዲያሎግ ነው የምናደርገው። ይኸው እያፋጠጥኩህ ነው ያለሁት። አረብ ክርስቲያኖች ምን ይባላሉ? አረብ ክርስቲያኖች ምን ይባላሉ? ጥያቄ ነው የጠየኩህ። ጥያቄው መልስ

አረብ ክርስቲያኖች ነሳራ እንደሚባሉ አውጣና አስጠኝ። ያው ከባይብል አውጣና አስጠኝ። ያው በትልቁ ላርገ። ወጣ እንዴ ወረደ እንዴ? አስገቡት፣ አስገቡት፣ አስገቡት። እሱን አስገቡት፣ ሌላ ሰው አታስገቡ። አንዴ አታወርደው፣ አታወርደው ራሱ በራሱ የተዋረደ አይደል እንዴ? ኦኬ። ይኸው በትልቁ አድርገህ ማስረጃው ባይብል አውጣና ሳይየን። ይሄው ባይብል አውጣና ሳይየን እኮ አውጣና ሳይየን እኮ አልኩህ። አውጣና ሳይየን አረብ ክርስቲያኖች ምን ይባላሉ? ስለ ነሳራ አልከኝ። አውጣና ሳይየን ከባይብል መረጋጋት ትችላለን። አውጣና አሳየን። ያልኩ ሌላ ነገር ውስጥ አለ። ይቺ ሳይኮሎጂካል ትሪክህን፣ ሂድና የማያቅሰው ሰው ጋ ውይይት የማያቅ ሰው ልምዱ የሌለበት ጋ ሂድና። እንትን ጠየከን አይደለ? እስከ ጠየከን መሊክ በል ክፈትና አሳየን። ባይብል ላይ አውጣና፣ ክርስቲያን በአረብኛ ነሳራ እንደሚባል ማስረጃ ስጠን። ባይብል ላይ ያለው አውጣና አሳየን። ችግር የለውም። እናውራለን። ግን እኛ የነበረው እያወራን የነበረው አውጣው ነው የተባልከው። አውጣው ክርስቲያን የሚል ብለሃል። አውጣና ሳየን። ሌላ ቦታ አትሂድ አውጣና ሳይ አውጣ አውጣ አውጣ አውጣ አውጣ አውጣና ሳይ ለአውጣው ነው ብለህ ነው። ይኸው አስፍተንሃል። አረ ኡስታዝ አንዱ ትልቅ ሰው አለ። ምን ምን ትደነግጣለህ? አውጣውና አሳይኝ የተባልከው እኮ ትልቅ ሰው ትንሽ ስጋ ቤት ነው ያለው። ስለምን እያወራ ነበር? ባይብል ላይ ክርስቲያን የሚባለው ነሳራ ነው የሚል ብለሃል። አውጣና አሳየ አሳየ አውጣና አሳይ። እየጠበቅን ነው። እሺ እሺ ትላለህ። እታይ ልብ አድርጎ ያጀማ የጠየኩት ይሄ ቁርአን ነው የሚያወጣው? የጠየኩህ ባይብል ላይ ነው ያልኩ። ባይብል ላይ ነው ያልኩ። እያወራን የነበረው እዚህ ላይ ስለነበረ ባይብል ላይ ክርስቲያን የሚል አረብ ክርስቲያኖች ምን ይባላሉ? አረብ ክርስቲያኖች ምን ይባላሉ? ነሳራ አልከኝ። ይገና ገና እንደመጣ ጠይቃላይህ ልጅ አይሰለችውም። እንደ ውርደት አረብ ክርስቲያኖች ምን ይባላሉ? ነሳራ ይባላሉ ወይ? ቁርአኑ የሚለው ነሳራ ነው የሚለው። መሲይን አይለውም። መሲይ አይለውም። አስገቡት ናገባ

ጭንቅላት ስትበስል ከኔ ጋር ታወራል ይበቀዋል። ያው ላሳያችሁ አዲስ ኪዳን ላይ አዋሪያ ስራ በዚህ ጭንቅላት ነው ውይይት የምትወያየው። ይኸው ላችሁ አዋሪያ ስራ ምዕራፍ 11 ቁጥር 26 በደንብ ነው የተደበደበው። በነገራችን ላይ እዚህ ጋር ያያችሁት በትልቁ ለራሴ ላድርገውና ላሳያችሁ። ሞዲሬተሮች ሰው አታስገቡ፣ ሞዲሬተሮች ሰው አታስገቡ። ኡስታዝ የፈለገው ሰው ያስገባ አታስገቡ። እሺ ይታያችኋል። ለመጀመሪያ ጊዜ በአንጾኪያ ይታያቸዋል ምን ተባሉ? ይላል ለመጀመሪያ ጊዜ አይታያችሁም? በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ነው የሚለው ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ነው መሲዩን፣ ነው የሚለው።

ካሜራ አልከፈቱም ይታያል። ለመጀመሪያ በአንጾኪያ ክርስቲያን ተባሉ ነው የሚለው። መሲዩን የሚል ቃል ነው ያለው ያለው ይታያቸዋል። መሲ ይህን ነው የሚለው መስይን ይታያል። አሁን መስዩን እንጂ እንትን አይልም። ነሳራ የሚል ቃል አታገኙም። ራሱ አላ በኦሪጂናል ስማቸው ነው የሚጠራቸው የመጀመሪያ የነበሩት በዚህ ነው ራሱ ማለት ነው። ዲፌንድ ማድረግ የሚፈልግ ሰው ካለ መግባት ይችላል። ይህኛው እንኳን ህጻንን ነገር ስለሆነ ትንሽ ለውይይትም ለአቅመ ውይትም ገና አልደረሰ ሌላ ሰው ካለ አስገቡ፣ ችግር የለውም። አስገቡ። የምትፈልጉትን ሰው ማስገባት ትችላላችሁ። ሰላም አለኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሰማለሁ ኡስታዝ። የጣራ ላይ ወጥቼ ነው ማዋራ እና ከኋላ የተነሳውን ሀሳብ አንተ ሂድበት። ሁሉ ሚውት አድርጎ ያዳምጥ የሆነ ህፃ ነገር ነው። እየሰማኝ ከሆነ አይሆንም፣ ከአንተ ጋር ችግር የለውም እኮ። አሁን እሱ ምንድን ነው ያለው መሰለ? ወረቃ ክርስቲያን ነበረ አለ። ክርስቲያን የሚለውን ቃል ችግር የለብኝም እኮ፣ ግን ነሳራ ነው የሚለው። አረብኛ ስለው ነሳራ ማለት ክርስቲያን ማለት ነው አለ። ነሳራ ማለት ክርስቲያን ማለት አይደለም። ሊትራሊ ቋንቋ የትርጉሙ ሊንግዊስቲካል ተርሚኖሎጂ ክርስቲያን ማለት ነው። በእርግጥ ግን አማርኛ ላይ ክርስቲያን እያሉ ነው ያስቀመጡት። ነሳራ ማለት ግን ትርጉሙ የመጣው አንደኛ ናዝራውያን ማለት ነው፣ ሁለተኛ ደግሞ ረዳቶች ማለት ነው። አላህ የእነዚያ ነሳራንን ካሉ ጋር የከበደ ቃል ኪዳን አደረገን ሲል አላህ ከሐዋርያቶቹ ጋር ነው። መጀመሪያ ነሳራ የነበሩት ግን ይሄኛው መሲ የሚባለው ወይም ደግሞ ክርስቲያን የሚለው ቃል የአረብኛው ቃል ለክርስቲያን አረቦቹ አይጠቀሙበትም። ራሱ ነሳራንም ብሎ አይደለም የሚጠቀሙት አሁን አረብ ክርስቲያኖች እንደዛ ብሎ አይጠቀምበትም ስለዚህ ወረቃ ምን ነበረ ይቦናይት ነበረ የረሱል ላ ስለም ሲራ ላይ ስትመለከቱት ይቦናይት ነበረ ይቦናይቶች ደግሞ የሚቀበሉት የማቴዎስ ወንጌል ብለው በብራይስ ቋንቋ የተጻፈ መጽሐፍ ነው የሚቀበሉት እንጂ አሁን እነሱ የያዙት ከግሪክ ኮይኔ የማርቆስን ወንጌል ሶርስ አድርጎ ይጸ አስቀመጠውን በግሪክ ኮይኔ የተዘጋጀውን የዳቦ ስም የሆነውን የማቴዎስ ወንጌል የሉቃስ ወንጌል የዮሐንስ ወንጌል የማርቆስ ወንጌል የሚባል የላቸውም። እነሱ አንደኛ እሱ ነው። ሁለተኛ ኢንጅልን ሲጽፍ የነበረው ምንድነው? ሚነል ኢንጅል ነው የሚለው አይታችሁት ከሆነ ከኢንጅል ፓርሻል ነገር ነበር ሲጽፍ ነበረው እንጂ አጠቃላይ ኢንጅልን ጻፈ ደግሞ የሚልም ነገር የለውም። ራሱ ፓርሻል ነው፣ ራሱ ከዛ ከወንጌሉ መካከል ይጽፍ ነበር ነው የሚለው የነበረው። አሁን ፖይንቱ ምንድን ነው ሲባል፣ ወንጌል አንድ ነበር የነበረው። ለኢሳ ኢብኑ መሪየም አለይሂ ሰላም የተሰጠ ወንጌል አንድ ነው። እነዚህ አሁን አራት ወንጌሎች በወንጌል ላይ የተጨመሩ ታሪክ ውላሱ ያላትባቸው የተበረዙ ናቸው። ኖርማል ማለት ነውና ጥያቄ ቢኖረው እንደዚህ መረጋጋት ቢችል፣ ድንጋጤ ባይኖሩበት ጥሩ ነበረ ልጁ ማለት ነውና፣ ስለደነገጠ የፕሮቮክ አድርጎ አናዶ አብሽቆ ምናምን ነገር ለማናደድ ነው የሚሞክረው የነበረው እና በነዚህ አይነት ደግሞ ልምድ በጣም አለን እኛ፣ የረጅም ዓመት ልምድ ማለት ነውና፣ ከዛ አንጻር ነው ዲፌንድ ማድረግ የሚፈልግ ክርስቲያን ካለ መግባት ይችላል። ግባ ግባ፣ አሹ መግባት ትችላላችሁ። ለምን ወጣለሁ? ሙና ለምንድን ነው የምንወጣው? የሙስሊም ቤት እኮ ነው ቤቱ። ማሪማ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀደም የጀመርኩትን ለመጨረስ ያው ቀጥታ ሄዶ ሄዶ እሱ ወረቃ የእሱ አስተሳሰብ ወረቃ የአሁኑ አይነት ክርስቲያን ነው የሚል አመለካከት እንኳን ቢኖረው የእሱን እንደ አመለካከቱም እንደ ሀሳብ እሱን ተቶ ደሞ የኛ ነው የራስ ደሞ አቋም ወይም ትክክለኛው ሀቁ ወረቃ ስላሴን ማመልክ እንደነበረ ይባስ እንዲሁም ትንቢቱን ተቀብሎ ማነብና የማይጽፍ ነብይ ይመጣል፣ ከእንደገና ከእኔ ወስዱ ትእዛዝ ይነግራችኋል ብሎ ኢየሱስ የተናገረው እኔን ቶሎ ቢሄድላችሁ ይሻላል፣ አጽናኝ የሚባለው አካል ሊመጣለች ዘንድ፣ ያ አጽናኝ የሚባለው አካል ምልክቱ ከእኔም ወስዶ ትእዛዝ ለናንተ ይነግራችኋል፣ እኔንም ያከብረኛል፣ እኔንም እሱን አከብረዋለሁ የሚለውን አንብቦ ነው ነብዩ መሐመድን ወደ መቀበል የመጣው ወረቃ አይደለም። የሱን አመለካከት በቃ ያንተ አመለካከት ያ ነው። የአሁኑ ክርስቲያን ነው ወረቃ፣ ሀቁ ግን ይሄ ነው ብሎ ወደ ከተታ ሐሳቡ ለባ ቢሞከር የተሻለ ይሆናል አስባለሁ። ካንተ ባላቅም አዲ አው ግን ለውይት የሚሆን ልጅ አይደለም የሚፈልገው። እሱ ትልቅ ሰው አይደለም ምናምን ነገር ምናምን ቢለው አንድ ቦታ ላይ ወጥሬ ስለያስኩት ነው። ምክንያቱም ዋሽቷል። አንደኛ ነገር ነሳራ የሚለው ቃል የቃሉ ትርጉም ነው የጠየቁት የነበረው ስለዚህ እዛ ላይ ተማምነን በእያንዳንዱ ነገር ላይ ባክ ኤንድ ፎርስ ዳያሎግ ነው እያደረግን ያለን። ነው እና አምጣ ማስረጃ ስለው የአንተን እምነት ነግረን የእሱን ደግሞ አመለካከት እንደ ራሱም ይዞ መቀጠሉ የተሻለ ነው ብዬ ነው። አይደለም ሲዋሽ ለምን ዝም ይባላል? ባክ ኤንድ ፎርስ ዳያሎግ ነው። እንደዚህ አይነትን ሰው ልኩን ማስገባት ነው የሚያስፈልገው እንጂ ዝም ብሎ እውቀት መፈታተሽ እና ትከሻ መለካካት ነው የሚያስፈልገው ብለ ታምናለ ትንሻ ማመለካከት ሳይሆን የእሱ አመለካከት ነው ተብሎ፣ በዛ ግዜ ሰበብ አርጎ ሂዲያ የሚያገኝ ምን አገባውና ነው መጣር? ምን አገባ? ምን አገባውና ነው? ምን አገባውና ነው እሱ፣ የእሱ አመለካከት ነው የሚባለው። ቁርአን ላይ አመለካከት የሚባል ነገር አለ እንዴ? ይጀምር ዲን አይደል እንዴ አው መጀመር መጨረሻ ላይ እንትን የተባባላችሁት ወረቃ ነው። አንድ ኖ ኖ፣ አይደለም ዲን ላይ አመለካከት የሚባል ነገር አለ ወይ? አንደኛ ልጁ እውቀቱም የለውም ራሱ ታዲያ እውቀት ከሌለው መማር ነው ያለበት። ለመማር ደግሞ አመለካከት አይደለም። እሱ የሚለን ዝም ብለን እንስማው አይባልም። በአንድ ነጥብ ላይ በዋሻው ነገር አውቃለሁ ብሎ ነው የመጣው። ለውይይትም ለአቅመ ውይይትም ገና እውቀቱ የለውም። ስለዚህ እንደዚህ አይነት ሰው በልኩና በአግባቡ በቦታው ልኩ ማስገባት ነው የሚያስፈልገው። አንዳንድ ጊዜ ማለት ነው፣ ቆንጆ ነው ይሄማ። እውነቱ እኮ እውነት ነው፣ ተረድቻለሁ። ግን የሆነ ሰበብ ያገኝለት አሁን ለምሳሌ እኔ ምኑን ነው ሰበብ የሚያደርገው አልገባኝም እንደፈለገ ይፈንጭ እንደፈለገ ይሳደብ እንደሰው አይደለ ምናምን እያለ ምንድን ነው የምትለው ከአንዴ ሁለቴ ታዲያ እንደዚያ ከሆነ እሱን ነዋ ማረም ያለብን ምኑን ነው እኛ የምታረመው በጣም ወገንክ ኧረ በፍፁም ወገኔ ሳይሆን የምታዘና ታዲያ ዝም በላ በቃ እሱ የተናገረው ነገር እንዳለ ሆኖ ያለ ያያችሁበትን ጉዳይ ተፋንታ እ ሌላ ነገር አውራ። ተፋታ ተፋታል። መርሃባ ሻህ በቃ ልጁን ጨርሰው። የለማው ልጁ የለም አይደለ። በቃ በቃ ልጁነት ነው። እየሱስ ቀድማ ያለውና ነበር ነበረው። እየሱስ በምንድን ነው የነበረው? በአብ ውስጥ ህሉ ሆኖ ይኖራል። እየሱስና አብ አንድ። እየሱስ አብ ነው። እየሱስ አብ ነው፣ ጥቅስ ልስጥሽ። እየሱስ አብ ነው። የምጠይቀን መልስልኝ፣ እና ጥቅስ ትሰጠኛ። ያለ ወገናችን ወልድ ነው። እየሱስ ወልድ ከሆነ አብ ካልሆነ እራሱን ችሎ ራሱን እኔ ብሎ መናገር የሚችል ማንነት ኖሮት እየኖረ ነበር ያልከኝ ነው። አሁን ከአብ ጋር ነበረ ነው፣ መጽሐፍ ቅዱስ እንደዛ ይላል። ነበር እኮ ቅድመ ሕልውና በስጋ ነበረ አልነበረ በስጋ አልነበረም። በምንድን ነው የነበረው? ስጋን አለበሰም እያልኩሽ እኮ በምንድን ነው የነበረው? አቤል አቤ፣ በምንድን ነው ያለ እግዚአብሔር መንፈስ ነው ይላል። ለመጽሐፍ ዮሐንስ መንፈስ ቅዱስ እሱን አንተ ነው የምታውቀው። መንፈስ ቅዱስ እያለ መንፈስ ቅዱስ አካል ደምና ስጋለው አልልም መቼም

በጣም ጌመር ናት። ጌመር ስጫታቸው በጣም ነበር እንትን የምትለው ፈዋሹ፣ ከፈዋሹ ጋር ምናምን ነገር እና ደሀ አይደለችም፣ ሀብታም ናት። ግን ሙስሊም ከሆነች በኋላ ይሄ ላይቭ የምትገባበት ቤት ያስቀኛል ጣራው ምናምን ነገር